እግዚአብሔር ቃል ይዤ ቆሜ ያለው እግዚአብሔር ያልፋል። አሜን። ፓስተር አቤ ያነብልናል። የሉቃስ ወንጌል ምዕራፍ ሰባት ላይ ከቁጥር 11 ላይ ያለውን በጌታ በኢየሱስም እናነባለን። የሉቃስ ወንጌል ምዕራፍ ሰባት ከቁጥር 11። በነጋው ናይ ወደ ምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱ ብዙ ህዝብ ከርሱ ጋር አብረው ሄዱ። ወደ ከተማ ይቱ በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበር፣ እርሷም መበለት ነበረች። ብዙም የከተማ ህዝብ ከእርሷም ጋር አብረው ነበሩ። ጌታም ባያት ጊዜ አዘነላትና አታልቅሺ አላት። ቀርቶም ቃሬዛውን ነካ፣ የተሸከሙትም ቆሙ። አላውም አንተ ጎበዝ እልሃለሁ ተነሳ። የሞተው ቀና ብሎ ተቀመጠ ሊናገር ጀመረ። ለእናቱም ሰጣት። ሁሉንም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞ እግዚአብሔር ሕዝቡን ጎበኛ እያሉ እግዚአብሔርን አመሰግኑ። ሃሌሉያ። በዚህ መጽሐፍ ላይ ስንመለከት ራሱ ኢየሱስ ያገለገለው አገልግሎት ነው። ራሱ ጌታ ኢየሱስ ያገለገለበት ታምራት ነው። የነቢያት ድምፅ አይደለም፣ የተናጋሪዎች ድምፅ አይደለም፣ የሰዎች ንግግር አይደለም። ራሱ ኢየሱስ ሃሌሉያ። ዛሬ ራሱ ኢየሱስ እንዲህ ይላል፣ የሰራዊት ጌታ እግዚአብሔር ነገር ሽያው ይሆናል፣ ነገር ሽያው ይሆናል፣ ነገራችሁ ያው ይሆናል። እግዚአብሔር ያው ኢየሱስ ሲሆን፣ እንደዚህ በሏት። አጠገባችሁ ያለውን ሰው ዛሬ እግዚአብሔር እንደዚህ ይልሃል፣ እግዚአብሔር እንደዚህ ይልሻል በሏት። ነገርህ አይሞትም፣ ነገርሽ ያው ይሆናል። ያው የሚሆን ነገር አያለሁ። አንዳንዶቻችሁ ቤት ላይ ጠላት ቀብር አለው ይላል። ነገር ግን አይቀበረማ፣ ኢየሱስ እያለ አይቀበረማ፣ ጌታ እያለ አይበላማ የቀብር ስነ ስርዓት አይፈጸመ። ጌታ እንደዚህ ይላለ። ምክንያቱም በዚህ ስፍራ ላይ ስንመለከት ኢየሱስ ክርስቶስ በምድር ላይ እያገለገለ ሳለ ናይን ወደምትባል ከተማ እየሄደ እያለ ግን ስለ አንዲት መበለት አንድ ልጅ ያላት እሱም ሞቶባት ለቀብር ይዘው እየሄዱ ነው ያየው። ዛሬ እላችኋለሁ ማንኛውም ነገር ጠላት ይዞ ብሻ አይሄድም። ማንኛውም ነገር የአንቺ ነገር አይቀበረም። ያው የሆነ አለ ትንሣኤ የሆነ አለ ክብር የሆነ አለ ማለዳ የሆነ አለ። አሜን አሜን፣ ሃሌሉያ። ራሱ ኢየሱስ ነው ይህን አገልግሎት ያገለገለው። ዛሬ ሰምቼ መጥቻለሁ። ዛሬም የናዝሬቱ ኢየሱስ እንደዚህ ይላል። ሃሌሉያ። ክብር ለጌታ ይሁን። የሚያይ ጌታ አለ። እስቲ የሚያየን ጌታ አለ በሉ። አንዳንድ ጊዜ ሰዎች እንዲያዩ እንፈልጋለን። ትልልቅ ሰዎች እንዲያዩ እንፈልጋለን። ባለሀብት እንዲመለከተን እንፈልጋለን። እነሱ የሚሰጠን ነገር ያልቃል። እሱ ካየሽ ግን የሞተ ነገር ቀስቅሶ ይሄዳል። ያለቀ ነገር ያው ያደርገዋል። ትንሣኤ በቤቶች ይሆናል። ግን በቤታችሁ ይሆናል። አረ ሃሌሉያ። ስለ ድል ነው ማወራ። ስለ አባቴ መለኮታዊ ስልጣን ነው የማወራ። አሜን። እኛ ስለራሳችን የምናወራ ሰዎች አይደለንም። አሜን፣ አሜን። ስለሞተልኝ ኢየሱስ ነው ማወራ። ስለተሰቀለው ጌታ ነው የማወራ። በምድር ላይ ስላገለገለው አገልግሎት ነው የማወራው። እጅግ በጣም አንድ ልጅ ያላትን ሴት የናዝሬቱ ኢየሱስ አልፎ የሄደ፣ አሜን ዛሬ ላለው በእናንተ አጠገብ የሚያልፍ ኢየሱስ አለ። አሜን አሜን አሜን። በአጠገብሽ የሚያልፍ ጌታ ኢየሱስ አለ። አጠገብሽ ያለው ጌታ አለ። ይመጣል፣ ያልፋል። እሱ ካየሽ አንደኛ ነገር ዝም ብሎ አያልፍሽም። ጌታ ካየ ዝም ብሎ አያልፍም። ጌታዬና እምባሽን አታልቅሽ አላት። ሚያስለቅስ በቤቷ እያለ ምታለቅሰው ሰው ጉዳይ እያለ ምታነባው ነገር እያለ ሀሌሉያ አታልቅሽ አለ። ብቻ ጌታ ይመልከትሽ። ብቻ ጌታ ይመልከተን። ብቻ እሱ ይመልከተን። ሀሌሉያ። ምክንያቱም ሊቀብሩት ይዘው እያሉ እኮ ነው። ይዘው እየሄዱ ነው። ይዘው የሚሄዱትን ጉድጓድ ቆፋሪ አለ፣ አስቆፋሪ አለ፣ ብዙ አጃቢ አለ፣ ለቀብር የወጣ አለ። የናዝሬቱ ኢየሱስ ግን አያት። ዛሬ ላለው ቀባሪ እያየ ነገርሽ አይቀበረ ሟርተኛ እያለ የአንቺ ነገር አይቀበረ ደጋሚ እያለ ያንች ነገር አይቀበረም። ኢየሱስ አለ። ደስ ይበላችሁ። ኢየሱስ አለ። የሚራራልሽ ጌታ አለ። የሚያይሽ ጌታ አለ ቁዝማትሽን የሚያድስ ጌታ አለ። ታድሶ የሚያመጣ ጌታ አለ። ከሰው በላይ የምታመልኪው ጌታ አለ። እህቶቼ ሁላ ሲመሰክሩ የነበሩት ታይተው ነው። ሌላ ትምህርት የለም። ጌታ አይቷቸው ነው። ዛሬ ምላላው የምትታዩ ሰዎች አላችሁ። ለዚህ ሴት እጅግ በጣም መራራ ጽዋ ነው። እጅግ በጣም በሯ ላይ ሰፈሯ ላይ መንደሯ ላይ ያለው ሁሉ የሐዘን ድንኳን ነው። ዛሬ ግን እላለሁ የሰራዊት ጌታ እግዚአብሔር የሐዘን ድንኳን ይነቀላል። ድንኳኑ ይነቀላል። ማንም አይሰባሰብበትማ የሞት ድንኳን ይነቀላል። አዋጁ ይነቀላል። ከቀብር መልሳ ይሰባሰቡ ነገርሽ ያው ሆኗል። ከቀብር ኋላ ድንኳኑ አልተሰባሰቡበትም። ድንኳኑ ተነቀለ። ለምን ብትሉ ኢየሱስ ተመለከተዋ ከቀብር ኋላ ድንኳን ውስጥ ማንም ተጠቀመነ ማንም እዛ ላይ አልተሰባሰበም። እላችኋለሁ ለቀብር የሄደ ተመልሶ መጥቶ ነው የሚቀመጥበት። ኢየሱስ ግን ሃሌሉያ፣ ከቀብር ኋላ ማንም እሷ፣ በዚች ሴት ደጃፍ ላይ ማንም እንዲቀመጥ አልፈለገም። ማንም እንዲሰባሰብ አልፈለገም። እግዚአብሔር ያን ድባብ በተነው። ዛሬ ድባቡ ይበተናለ። ነቀፌታ ድባብ ይበተናለ የክፎች ኃይል ይበርተናል፣ ምክር ይበርተናል፣ ድባቡ ይገለበጣል። ይገለበጣል፣ ክፉ ምክር ይገለበጣል፣ ክፉ ሴራ ይገለበጣል፣ ክፉ ንግግር ይገለበጣል፣ ክፉ ጥንስስ ይገለበጣል፣ አዋጁ ይገለበጣል። የናዝሬቱ ኢየሱስ ይገለብጠዋል። እናንተ ተመልሰው ድንኳኑ ላይ መቀመጥ አልቻሉም። ለምን? ሳይቀበር ኢየሱስ መጣ። አሜን። ሳይቀበር ኢየሱስ መጣ እላችኋለሁ። ዛሬ ከእጃችሁ እንኳ የተወሰደ ቢመስል አልተወሰደም። እግዚአብሔር ሲያልፍ ያይበታል። ጉዳዩ በእግዚአብሔር እጅ ይገባል። ጉዳዩ በአምላክሽ እጅ ይገባል። ቀባሪዎች ሳይቀብሮ ተማ። ሟርተኞች ሳይቀብሮ ተማ። ሟርተኞች ሳይቀብሮ ተማ። ድንኳኑ ተለቀለ። አረ አሜን አሜን። ድንኳኑ ምን አለ ተነቀለ። ለቀብር የሄደ ሰው መጥቶ እንዳይቀመጥ የናዝሬቱ ኢየሱስ ባቋራጭ መጣ። ዛሬ ላለው የማያያችሁ የምትመስሉ ችግር ውስጥ ተወጥፋችሁ ያላችሁ የምትመስሉ ሁኔታዎች የከበቧችሁ ነገር ሁሉም ማይነሳ የሚመስላችሁ የምስራች መልእክት አለኝ ለእህቶቼ፣ ለወገኖቼ፣ ለአገሬ፣ ለኢትዮጵያ ለህዝቤ ለቤተ ክርስቲያን የመልእክት አለኝ። ኢየሱስ ያልያ ያለ እሱ ካየ መጋረጃው ይቀደዳለ። እንባ ማበስ ይጀመራለ። ትካዜ ወደ ሳቅ ይቀየራለ። አዜን ቀና ማለት ይሆናል። ብቻ እሱ ይህ ሃሌሉያ። እግዚአብሔር ወደ ናይን ከተማ እየሄደ እያለ ተመለከታት። ግርግር አለ እዛ ሰፈር ላይ ዛሬ አንቺ ሰፈር ላይ ያለው ብዙ ግርግር ሊኖር ይችላል። ጠላት የሚፈጥረው ግርግር ይኖራል። ሰዎች የሚፈጥሩት ግርግር ይኖራል። የራስ መረበሽ ግርግር ይኖራል። አለመረጋጋት ሊኖር ይችላል። የምስራት ኢየሱስ እያለፈ ይመለከተሻል። ዛሬ ማለዳ እግዚአብሔር ድንኳናችሁን ይመለከታል። ዛሬ ሕይወታችሁን ይመለከታል። ዛሬ ነፍሳችሁን ይመለከታል። ዛሬ ትዳራችሁን ይመለከታል። ለምን ብትሉ ኢየሱስ የምታመልኪው ጌታ ሰላም ሰላም፣ ቅዱሳን ሰላማችሁ ይብዛ። እኔ ፓስተር አብነት ነኝ። በአገልግሎታችን እየተባረካችሁ እንደሆነ አምናለሁ። ሁል ጊዜም የምንለቃቸው መልእክቶች ባላችሁበት ቦታ እንዲደርሳችሁ ሰብስክራይብ፣ ሼር በማድረግ የማራናታ ድምፅ ለፍጥረት ሁሉ የተሰኘውን የዩቱብ ቻናል አገልግሎታችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ሁለንተናዊ ሕይወታችሁን ይባርክ። ሻሎም